ነው አቡሽ ነው ነው፣ ግን ይዘውታል። አያቸው፣ ኧረ ህመሙ እኮ ነው። ምን ላድርግ ብለ ነው። ስላልበላሁ እኮ ነው። አረ እኮ ብዙ ስላልበላሁ እኮ ነው። ሆድ ይደርቃል እኮ ቤት ነው የመጣው። እዚህ ቤት ነው። አሁን በዚህ በኩል አንተን ይዤ የሚሄድ ከሆነ እነሱም ይነቃሉ። ከዛ በኋላ እንዳለ እንወረራለን ማለት ነው። ስለዚህ ቀስ በቀስ እያደረኩኝ እያንዳንዳቸውን ቀንሳቸዋለሁ ማለት ነው። ከዛ በኋላ ሁሉን ነገር እንዳለ መምጫዎቹ እንዳለ ተዘግተውብናል። እንዴ ብቻ የለም፣ ምን ታደርግልኛለህ መሰለኝ። እንዳው ሁነ አጋጣሚ ሲገኝ ማለት ነው እንደዚህ የመጣሁኝ አወራሃለሁ የሰማኸኝ ነው። ስለዚህ በየመንገዱ ላይ ያሉትን የጋጥ ጉላ ያሉትን ቀስ እያልኩኝ እጨርሳቸዋለሁ እሺ የሆነ ማጠገቢያ አለ ስለዚህ በዛ በኩል ያሉትን እናስወግዳቸው ነው ተመልሰን እንገናኛለን ዛሬ አቡሽ ሳልይዝ ይዤ አልሄድም ግን ደህና ነን አንተ አረ እኮ እየመጣን ነው መንገዱ ርቆ ነው በሉ አረ ስላ አረ እመጣለሁ እሺ ትንሽ ጠብቁኝ ሁለት ደቂቃ ንብረቱን ስለሸጡ በቃ ቀጥታ ወደ ራሳቸው ንብረቱን ሽጦሉ ማለት ነው ቅድም አላልኩም? ጫካውን ሙሉ ተሽጧል። እና ያለውን እንትን ፈረንጆች ማነው የሚሸጠው? ጽዶቹ አየለ ገንዘብ ተቀብሎበታል። አዎ ተቀብሎበታል። እና ንብረቱ በቃ ቀጥታ ወደ አራት ናቸው። በዛ በኩል ሌላ ሁለት አለ፣ ስድስት ናቸው። ስለዚህ ከአንዱ ጋር ብያያዝ ድምጻቸውና መሰማቱ አይቀርም እና ትንሽ ቻሌንጅ ላይ ያደርገኝ ይችላል። ግን ሁለት ሁለት እያደረኩኝ ግን እያንዳንዳቸውን መቀነስ ይችላሉ። ስለዚህ ሁለቱን። ይሄ ነው የሚመጣ? አንተ አዎ፣ ይሄ ነው። በተለይ የሚያሰቃኝ እሱ ነው በቃ። የሚገናኘው አንድ ሰው እናስመጣና እዚህ ጋ አቡሽን ነቃ ብሎ ነገር እየተከታተለው የሚጠብቀው አንደኛ ሰው እናመጣለን። ከዛ አንተ ከኔ ጋር ትሆናለህ ማለት ነው ከመጣለሁ በኋላ